በአቶ ጌታቸው ረዳ የሚመራ የህወሓት ክንፍ የጄኔራል ታደሰ ወረደ አዲሱ ካቢኔ አካታች አይደለም በማለት ተችቷል። በአቶ ጌታቸው የሚመራው የህወሓት ክንፍ እንዳለው አዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ለአንድ ቡድን ብቻ በማዳላት አካታች ያልሆነ ካቢኔ መስርቷል ያሉ ሲሆን ይህ እንደስ ተካክልም ጥሪ አቅርበዋል። አዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አዲስ የካቢኔ አባላት ሰይመዋል። ከዚህ በተጨማሪ በቀድሞ ፕሬዝዳንት ጌታቸው ረዳ ታግዶ የነበሩ ጀነራሎች ወደ ስራ እንድመለሱ አድርጓል። በሌላ በኩል የጊዜያዊ አስተዳደሩ ካቢኔ አካታጅ አይደለም ስል በጌታቸው ረዳ የሚመራው የህወሓት ክንፍ ወቅሷል። በቅርቡ የትግራይ ጊዜያዊ አስተዳደር ፕሬዝዳንትነት የተረከቡት ጀነራል ታደሰ ወረደ አዲሱ ካቢኔያቸው ያሳወቁ ሲሆን የዶክተር ደብረ ጽዮን ህወሓት ምክትል ሊቀመንበር አቶ አማኑኤል አስፋ ምክትል ፕሬዝዳንት መሆናቸው ተረጋግቷል። ከዚህ በተጨማሪ ከዚህ በፊት በካቢኔ ያልነበሩ በዶክተር ደብረጽዮን የሚመራው የህወሓት ክንፍ ማይከላይና ስራ አስፈጻሚ ኮሚቴ አባላት በዚህ የጀነራል ታደሰ ወረደ ካቢኔ ተካተዋል። ይህ በእንዲህ እንዳለ በቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ታግዶ ነበሩ ጀነራሎች በአዲሱ ፕሬዝዳንት ውሳኔ ዳግም ወደ ስራ መመለሳቸው የተገለጸ ሲሆን ጀነራል ፍሳ ኪዳኑ የትግራይ ሰላምና ጸጥታ ቢሮ ኃላፊ ሆነው እንዲቀጥሉ መደረጉን በፕሬዝዳንቱ ተፈርሞ የወጣ ደብዳቤ ያመለክታል። ከዚህ በተጨማሪ አዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ለክልሉ መንግስታዊ እንዲሁም ለመንግስት ቅርበት ያላቸው መገናኛ ብዙሀን ብቻ በሰጡት የመጀመሪያ መግለጫቸው የጊዜያዊ አስተዳደሩ የመጪው ጊዜያት የትኩረት አቅጣጫዎች አብራርተዋል። ፕሬዝዳንቱ እንዳሉት በትግራይ ሰላም ማረጋገጥ፣ የህዝብ ደህንነት መጠበቅ እንዲሁም የፊቴ ስርአቱን ማሻሻል ከቀዳሚዎቹ ተግባራት መካከል እንደሚሆን አንስተዋል። በትግራይ በተለይም በጦርነትና ከጦር ነቱ በኋላ ባለ ጊዜ እየተበራከተ መሆኑ የሚነገረው ህገወጥ የማዕድናት ማውጣት ስራ መቆጣጠር ደግሞ ሌላው ትልቅ የትኩረት አቅጣጫ እንደሚሆን በፕሬዝዳንቱ ተገልጿል። ጄኔራል ታደሰ በማይድን ማውጣት ስራ አሁንም ህገወጥ ተግባር በተጋሩ እየተፈጸመ መሆኑን አስደንጋጭ አለመሆኑ አንድ ነገር ሆኖ ይህ ህገወጥ ተግባር ከቀጠለ ነገ እጃችን በምጠመዝዙ ትላልቅ ኃይሎች እጅ ልንገባ እንደምንችል አውቀን በዚሁ ተግባር ላይ ተሰማርቶ የሚገኙ ተጋሪ እስካሁን የሰበሰቡት ሀብት በትግራይ ልማት ላይ እንዲያውሉ ማመቻቸት፣ ያለው ህገወጥ ማይድን የማውጣት ስራ ለትውል የሚተርፍ መዘዝ ያለው በመሆኑ ሙሉ በሙሉ መቆጣጠርና ስርዓት ማስያዝ ጊዜ የማይሰጥ እንዲሁም ምክንያት የማያሻው ጉዳይ ነው ብለዋል። በትግራይ የሚገኙ በመቶ ሺዎች የሚቆጠሩ ተፈናቃዮች ወደ ቀያቸው መመለስ በክልሉ ኢኮኖሚያዊ እንቅስቃሴ ለማነቃቃት መስራት እንዲሁም ህገውት የመሬት ወረራ መቆጣጠር እንዲሁም አጀንዳዎች በፕሬዝዳንቱ ዋነኛ የትግራይ ጊዜያዊ አስተዳደር ስራዎች እንደሚሆኑ ተገልጿል። ይህ በእንዲ እንዳለ ትላንት መግለጫ ያሰራጨው በአቶ ጌታቸው ረዳ የምመራ የህወት ክንፍ የጀነራል ታደሰ ወረደ አዲሱ ካቢኔ አካታች አይደለም በማለት ተችቷል። በአቶ ጌታቸው የምመራው የህወት ክንፉ እንዳለው አዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀኔራል ታደሰ ወረደ ለአንድ ቡድን ብቻ በማዳላት አካታች ያልሆነ ካብኔ መስርቷል ያለ ሲሆን፣ ይህ እንድስተካከልም ጥሪ አቅርበዋል። ጊዜያዊ አስተዳደሩ ሁሉን አካታች እንዲሆን ከሚመለከታቸው አካላት ጋር ስነጋገር ቆይተናል፣ ያለው መግለጫው። ይሁንና ፕሬዝዳንቱን ለማነጋገር የተደረገ ጥረት እንዳልተሳካላቸውም አንስተዋል። ሚኪ ነኝ። ከሚኪታቦርን ፎይንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኘው። ሰላም ቆዩልኝ።